ፕላኔታችን ካለው ውሃ ለመጠጥነት መዋል የሚችለው ሦስት ፐርሰንቱ ብቻ ነው። ይህ ብርቅዬ ጨዋልባ የፕላኔታችን ውሃ በውስጡ በርካታ ተአምራትን ይዟል። እናም ደግሞ የትኛውም በየብስ ላይ ያለ ሕይወት የተመሠረተው በዚህ ጨዋልባው ለመጠጥነት በሚውለው ውሃ ላይ ነው። እነዚህ ቴፒው የሚሰኙት ሚስጥራዊዎቹ የጠረጴዛ ቅርጽ ያላቸው የቬንዙዌላ የተራራ አምባዎች ናቸው። ከታች ካለው ጫካ ሽቅብ ተመዘው ወጥተው ለዘመናት ተለይተው የቆዩ የተራራ አምባዎች አርተር ኮናንዶይል በምናባዊ የቅድመ ታሪክ እውነት ላይ የሚያጠነጥነውን ሎስት ወርልድ የተባለውን ልብ ወለዱን ለመጻፍ ንሸጣውን ያገኘው ከዚህ ቦታ ነው። ለዘመናት በንፋስና ዝናብ ሲሸረሸር የከረመው የአሸዋ ድንጋይ እንግዳ ቅርጽ ወዳላቸው አእማዶች ተቀይሯል። ንፋሱ ከባሕሩ በትነት መልክ የሚነሳውን እርጥበት ወደ የብስ ሲወስደውና ተራሮቹ ጋር ሲደርስ እርጥበቱ ወደ ላይ ተገፍቶ ይቀዘቅዛል። ከዚያም ተሰባስቦ ደመና ሰርቶ ዝናቡን ይወርዳል። የብስ ላይ የሚገኘው ለመጠጥነት የሚውለው ውሃ ብቸኛ ምንጭህ ነው። እዚህ ከሞላ ጎደል በአመቱ እያንዳንዱ ቀን ይዘንባል። ለመጠጥነት የሚውለው ውሃ ጉዞ የሚጀምረው ከነዚህ የተራራ አናቶች ነው። አነስተኛ ጅረቶች እየተቀላቀሉ ግዙፍ ወንዝ በመፍጠር መዳረሻቸውን ባሕር አድርገው በመቶዎች የሚቆጠሩ ኪሎ ሜትሮችን ይጓዛሉ። ይህ መልአክ ፏፏቴ የሚሰኘው የዓለማችን ረዥሙ ፏፏቴ ነው። የፏፏቴው ውሃ አንድ ሺህ ያክል ሜትር ቁልቁል ይወረወራል። ከፏፏቴው ከፍታ የተነሣ የመልአክ ፏፏቴው ውሃ ታች ያለው የዲያብሎስ ገደል የሚሰኘው ገደላማ ሸለቆ ዘንድ ከመድረሱ በፊት ወደ ውሃ ብናኝ ጭጋግነት ይቀየራል። ወንዞች በተራራ ከፍተኛ ቦታዎች ላይ በከፍተኛ ጉልበት ነው የሚፈሱት። ጅረቶች እየተቀላቀሉ ግዙፍ ወንዝ በመሆን ቁልቁል ይንደረደራሉ። እዚህ ውሃው ቀዝቃዛ ነው። በውስጡ አነስተኛ ንጥረ ነገሮችና ከፍተኛ መጠን ያለው ኦክስጅን ይዟል። በዚህ ወጀብ ውስጥ የሚኖሩት ጥቂት ፍጡራን ታጥበው ላለመወሰድ ይፍገመገማሉ። በዋነኛነት የጀርባ አጥንት የሌላቸው እንስሳት ነው የሚበዙት። ይህ ሄልግራማይት የሚሰኘ የነፍሳት እጭ ነው። የቅርጹ ጠፍጣፋነት አካሉ ላይ የሚያርፈው የውሃ ግፊት አነስተኛ እንዲሆን አግዞታል። እነዚህ ጸጉራማ ፉይ የገላ መሳይ ስንጥቦች ደግሞ ከወራጅ ውሃ ውስጥ ኦክስጅን ለማውጣት ይረዱታል። እነዚህ የጥቁር ዘንብጮች ራሳቸውን ካለቱ ጋር በመንጠቆዎች ቀለበት አያይዘዋል። መንጠቆዎቹ ቢላቀቁ ደግሞ ሌላ ሲልከን ስሪት ልዩ የመጠባበቂያ የደህንነት ገመድ ስላላቸው ያንን ተጠቅመው ከመወሰድ ይተርፋሉ። በፍጥነት በሚወርድ ወንዝ ውስጥ መኖር የራሱ ጥቅሞች አሉት። ለምሳሌ ይህ ቀርካ ሽሪምፕ ማራገቢያ መሰል እጁን እየዘረጋ በዛ የሚያልፍ ሲያገኝ እየቀለበ ይበላል። ብዙውን ጊዜ እነዚህ የተራራ ላይ ወንዞች ለትንንሽ እንስሳት ካልሆነ ትልልቅ እንስሳትን መመገብ የሚችል ነገር የላቸውም። በጃፓን ግን በረዶ በጸደይ ሲቀልጥ ኒ ግዙፍ እንስሳት በጎሪያቸው መላወስ ይጀምራሉ። ግዙፍ ሳላማንደር ይሰኛሉ። ርዝመታቸው ሁለት ሜትር ያህላል። ከዓለማችን ተሳቢና ተራማጅ ፍጡራን በግዝፈት የሚስተካከላቸው የለም። በዚህ በረዶማ ውሃ ውስጥ ያሉ ብቸኛ ግዙፍ አዳኞች እነርሱ ናቸው። የሚያድኑት በሌሊት ነው። የእነዚህ እንስሳት አካል ምግብን ወደ ኃይል የመቀየር ሂደቱ እጅጉን ቀርፋፋ ነው። እስከ ሰማንያ ዓመት ይኖራሉ። እጅጉን ገዝፎ ያድጋሉ። የሚታደን ዓሳ በብዛት የለም። እናም ደግሞ የማየት ብቃታቸው በጣም ደካማ ነው። ቢሆንም ግን ጭንቅላትና አካላቸው ላይ ያሉት አበጥ ያሉት ህዋሳት አነስተኛዋን የውሃ ግፊት ልዩነት መለየት የሚችሉ ናቸው። በዚያ እየተመሩ ያድናሉ። ተፎካካሪ ስለሌለባቸው ለብቻቸው ነው የሚያድኑት። ሳላማንደሮች ያሉበት የውሃ ክፍል ብዙውን ጊዜ አሳው የሳሳበት ነው። ግና በየዓመቱ በከፍተኛ ቦታ ላይ ካሉ ወንዞች የተወሰኑት በሚሊዮን በሚቈጠሩ ጎብኚዎች ይጨናነቃሉ። ሳልመኖች መጡ። ይህ የዓለማችን ግዙፉ የወንዝ አሶች ስደት ነው። በሰሜን ንፍቀ ክበብ ሳልመኖች ከውቅያኖስ ተነስተው ወደ ተፈለፈሉበት የላይኛው የወንዙ ክፍል በመቶዎች የሚቆጠሩ ኪሎሜትሮችን አቆራርጠው ይዋኛሉ። እዚያ ሲደርሱም እንቁላሎቻቸውን ይጥላሉ። በዚህ የወንዙ የላይኛው ክፍል እንቁላሎቻቸውን የሚበላባቸው እንስሳ እምብዛም የለም። ግሪዝሊ ድብ ከረሃብ ወደ ጥጋብ መምረጥ እስኪያቀተው ባሳ ተንበሽብሿል። የቱን በልቶ የቱን ይተው? ይህ የካናዳ ድብ በጣም ለየት ያለ ነው። ለአደን ጠልቆ መዋኘቱን ተክኖበታል። ቢሆንም በጥልቁ ውሃ ውስጥ ሳልመን መያዝ ያን ያክል ቀላል አይደለም። ግልገሎቹ ገና ብዙ መማር ይቀራቸዋል። የላይኛው የወንዙ ተፋሰስ ያን ያክልም ብዙ እንስሳት መደግፍ የማይችል ብዙ የሚታደን ነገር ያለበት ባይሆንም ለዓመታዊ እንቁላል መጣል ሽቅብ ዋኝተው በሚመጡት ሳመኖች ሳቢያ እነሆ አሁን ላይ ላዳኞቹ ምግብ በሽበሽ ሆኗል። በአንጻሩ ህይወት አልባ ሆነው ቢታዩም ከየትኛውም የወንዝ ተፋሰስ እንደላይኛው ተፋሰስ መልክዓ ምድርን ቀራጭ የለም። በመሬት ስበት እየተንደረደሩ የፕላኔታችን ዋነኛ ሸርሻሪ ኃይላት ናቸው። የአሪዞናው የኮሎራዶ ወንዝ ላለፉት አምስት ሚሊዮን ዓመታት ሲፈስ የሸረሸረው የበረሃው የአሸዋ ድንጋይ ንጣፍ አሁን ላይ ግዙፍ ሸለቆ ወጥቶታል ጥልቀቱ ከአንድ ኪሎ ሜትር ተኩል በላይ ሰፊው የሸለቆ ክፍል 27 ኪሎ ሜትር ያክል ይሰፋል ግራንድ ካንየን ግዙፉ ገደላማ ሸለቆ ይህ ወንዝ የዓለማችን ረዥሙን ገደላማ ሸለቆ ፈጥሯል በግልጽ ከህዋ የሚታይ 1600 ኪሎ ሜትር ርዝመት ያለው ጠባሳ። ወንዞች ተራሮችን አቋርጠው ወደ ሜዳው ሲደርሱ ቀስ በቀስ መሞቅ ይጀምራሉ። ይህም በርካታ ፍጡራንን መደገፍ እንዲችሉ ያደርጋቸዋል። የህንድ ወንዞች ከዓለማችን የኦተር ዝርያዎች እጅግ ማኅበራዊ የሆኑት የእነዚህ ባለ ለስላሳ ጸጉር ኦተሮች መኖሪያ ናቸው። እነዚህ ባለለስላሳ ጸጉር ኦተሮች እስከ 17 አባላት ያሉት ቤተሰብ ይመሰርታሉ። በህብረት ሆኖ አሸዋ ላይ መንደባለሉ ጸጉራቸውን ለመጠራረግና ማኅበራዊ ጉድኝታቸውን ለማጥበቅ ይረዳቸዋል። አሳ ለመያዝ ብዙ መሆን ይጠቅማል። ግልገሎች አራት ወር ሲሆናቸው ነው አሳ መያዝ መማር የሚጀምሩት። ትልልቆቹ ብቻ ናቸው አሳ መያዝ የሚያስችል ፍጥነትና ቅልጥፍና ያላቸው ወላጆች የያዙትን ዓሣ ከሚንጫጩ ረብሸኛ ግልገሎቻቸው ጋር ይቋደሱታል። አብዛኞቹ ኦተሮች ለብቻቸው የሚኖሩ ቢሆንም እነዚህ ሕይወት በሽበሽ የሆነባቸው ሞቃት ውኃዎች ግን በርካታ አባላት ያሉት የኦተር ቤተሰብና ግዙፍ አደገኛ አዳኛ ወሬን ጭምር መደገፍ ይችላሉ። መገር የሚሰኘው ይህ አራት ሜትር የሚረዝም አዞ በቀላሉ አንድ ኦተር ለቀም አርጎ መሰልቀጥ ይችላል። ቢሆንም ግን በኅብረታቸው የተመኩት ኦተሮች ይህን ግዙፍ አዞ የተነኳኩሱታል። በርግጥም ዛሬ በኅብረታቸው አስፈራርተው ረድተውታል። ይህ የታንዛኒያው ማራ ወንዝ ነው። ለጥ ያለውን የምሥራቅ አፍሪካ መስክ በቀስታ እያቋረጠ ይፈሳል። ሜዳው ለጥ እያለ ሲመጣ ወንዞች ፍጥነታቸው ስለሚቀንስ አጥፊ ጉልበታቸውን ያጣሉ። የተሸከሙት አፈር መልካቸውን አደፍርሶታል። የዋይልድ ቢስት መንጋ እየተመመ ነው። በየዓመቱ ሁለት ሚሊዮን ያክል እንስሳ የግጦሽ ሳር ፍለጋ በታንዛኒያው የሴሬንጌቲ ሜዳ ላይ ለስደት ይተማል። ለዚህ የተጠማ መንጋ ወንዞች የመጠጫ ቦታ ብቻ ሳይሆኑ አደገኛ ስፍራዎችም ናቸው። ከአምስት ሜትር በላይ የሚረዝሙት ግዙፎቹ የናይል አዞች በብዛት ከሚገኙባቸው የአፍሪካ የውሃ አካላት አንዱ ይህ ነው። በየዓመቱ በዚህ ወቅት እንስሳቱ ውሃ ሊጠጡ እንደሚመጡ አዞዎቹ ያውቃሉ። ስለዚህም ላደን ተሰባስበዋል። የአዞ መንጋጋ ለቀም ካደረገ መልቀቅ የለም። ይህን ግዙፍ ጠንካራ ኮርማ ለመድፈቅ ከአንድ ሰዓት በላይ ፈጅቶበታል። ታዳኙ ሳይዘጋጅና ሳይጠረጥር ለመያዝ አዞዎች በአደገኛ ፍጥነት ከመቀዝበት ነው የሚያጠቁት። ስለዚህ በሕይወትና ሞት መሃል ያለችው መስመር እጅጉን ቀጭን ናት። አብዛኞቹ ወንዞች መጨረሻቸው ውቅያኖስ ነው። የአንዳንዶቹ ጉዞ ማብቂያ ደግሞ ሐይቅ ውስጥ። ባዓለማችን ሐይቆች ውስጥ ያለው ጨዋ አልባው የሚጠጣ ውሃ መጠን ባዓለማችን ወንዞች ውስጥ ካለው ከአርባ እጥፍ በላይ ነው። የምሥራቅ አፍሪካው ስምጥ ሸለቆ ከዓለማችን ግዙፍ ሐይቆች የሦስቱ መገኛ ነው፤ ማላዊ፣ ታንጋኒካና ቪክቶሪያ ሐይቆች። ከሦስቱ ትንሹ የሆነው የማላዊ ሐይቅ ስፋት የጣናን ከ13 እጥፍ በላይ ነው። ይሄ የምድር ወገብ አካባቢ ሐይቅ በያዘው የዓሣ ዝርያዎች ብዛት ከዓለማችን ሐይቆች ቀዳሚው ነው። እዚህ ሐይቅ ውስጥ 850 የተለያዩ የሲክሊድ ዓሣ ዝርያዎች ይገኛሉ። የሁሉም ዝርያዎች መነሻ ከሺዎች ዓመታት በፊት እዚሁ ሐይቅ ውስጥ የነበረ አንድ የጥንታዊ ዓሣ ዝርያ ነው። እነዚህ ሁለት ሜትር ስፋት ያላቸው የገሞራ ቆሪ መሳይ ነገሮች የተሠሩት በዓሶች ነው። ወንዶቹ በጥንቃቄ የሚያጸዱት ይህ ቆሪ የዓሣ ጥንዶች የፍቅር አውድማ ነው። ወንዱ ሴቷን ዓሣ የሚያማልለው ጉድኝት የሚፈጥረው እዚህ ነው። ሲክሊዶች አፍቃሪ ወላጆች ናቸው። የልጆቻቸው ነገር አይሆንላቸውም። ወፎች ጫጩቶቻቸውን በአፋቸው ይመግባሉ። ሲክሊዶች ደግሞ አንዱ መጥቶ እንዳይበላባቸው ጨቅላዎቻቸውን አፋቸው ውስጥ ይደብቃሉ። ይህ ሐይቅ አደገኛ ቦታም ነው። አዳይን ዶልፊናሶች ሲመሻሽ አለቶች መሃል ካለው ጎሪያቸው ወጥተው ላደን ይሰማራሉ። ልክ እንደ ሻርክ መንጋ ያንቀላፋ ሲክሊድ ካለ ያስሳሉ። እነዚህ ደግሞ ኤሌክትሪክ አሳ የሚሰኙ ዝርያዎች ናቸው። በጨለማ ለማደን በዙሪያቸው አንዳች ኤሌክትሪካዊ መስክ ይፈጥሩና የሚታደነው እንስሳ የኤሌክትሪክ መስኩን ከረበሸ፣ ኤሌክትሪክ አሳው ያቺን አነስተኛ ረብሻ ተረድቶ በፍጥነት ለቀም አርጎ ሰልቀጥ ነው። ከመሸሸጊያው ወጥቶ ወዲህ ወዲያ የሚል ሲክሊድ የኤሌክትሪክ አሳው ሲሳ ይሆናል። የማላዊ ሐይቅ ጥልቁ ክፍል 706 ሜትሮች ያክል ቁልቁል ይወርዳል። በዚህም ብዛም ሕይወት የሌለበት ጥልቁ የሐይቅ ክፍል ታድነው ላለመበላት የተሸሸጉ እጅግ በርካታ የሐይቅ ነፍሳት እጮች ተጠልለዋል። በዝናብ ወራት ወደ ላይኛው የሐይቁ ወለል ወጥተው ተአምራዊ ለውጥ ያካሂዳሉ። ጀንበር ስትወጣ የመጀመሪያዎቹ ነፍሳት በሕይወት ዑደት ሙሽሬነታቸውን ጨርሰው ራሳቸውን ካሉበት ቅርፊት ታላቀው ክንፋቸውን ዘርግተው መብረር ይጀምራሉ። ወዲያው ስፍር ቁጥር የሌላቸው አዲስ የተፈለፈሉ የሐይቅ ነፍሳት ሰማዩን ይሞሉታል። የቀድሞ አሳሾችማ ሐይቆች የነደዱ እስኪመስል ሰማዩ በጭስ መሳይ ግዙፍ የነፍሳት መንጋ ተሞልቶ ተመልክተዋል። እነዚህ የመቶዎች ሜትሮች ርዝመት ያላቸው ጭስ መሰል ጥምልል ማማዎች ተዋሳቢ ነፍሳት ናቸው። ነፍሳቱ ተዋስቧቸውን እንደ ፈጸሙ ወደ ሐይቁ ወድቀው እንቁላሎቻቸውን ጥለው ይሞታሉ። እንቁላሎቻቸውም ወደ ጥልቁ ወርደው እጭ ሆኑና እያለ የሕይወት ዑደቱ ይቀጥላል። ማላዊ ሐይቅ ግዝፈቱ የብስ ላይ ያለ ውቅያኖስ ቢያስመስለውም፣ አለላችሁ ደግሞ በምስራቅ ሳይቤሪያ የሚገኘው የዓለማችን ግዙፉ ሐይቅ የበይከል ሐይቅ 636 ኪሎ ሜትሮች ርዝመትና 1637 ሜትር ጥልቀት ያለው ይህ ሐይቅ በፕላኔታችን ወንዞችና ሐይቆች ውስጥ ካለው ለመጠጥነት ከሚውለው ውሃ የአንድ አምስተኛው መገኛ ነው። ከዓመቱ አምስቱን ወራት አንድ ሜትር ውፍረት ባለው በረዶ ተሸፍኖ ነው የሚከርመው። በይከል የዓለማችን እጅግ ጥንታዊ ሐይቅ ነው። እናም የአየር ሁኔታው ምን አስከፊ ቢሆንም ይህ ሐይቅ በሕይወት ተሞልቷል። የዓለማችን ብቸኛው የጨው አልባ ውሃ ሲልን ጨምሮ በዚህ ሐይቅ ውስጥ ካሉ ፍጡራን ሰማንያ ከመቶ ያክሉ በሌላ ቤትም ቦታ አይገኙም። ሲሎችና የስፖንጅ ፍጡራን ጫካ ያሉት ባይከል ከሐይቅ ይልቅ ውቅያኖስ ነው የሚመስለው። አይጥ የሚያክል ሽሪምፕ መሰል የክርስቴሽያን ዝርያም አለ እዚህ። ውሃው እጅግ ቀዝቃዛ በመሆኑ የሞታ አካልም በልተው የሚሰባብሩ ባክቴሪያዎች የሉም። በመሆኑም ይህ ቁልፍ ሥራ ለእነዚህ ፍጡራን ተትቷል። የአብዛኞቹ ወንዞች መጨረሻ ሐይቆች ሳይሆን ውቅያኖሶች ናቸው። ከፍተኛ የውሃ መጠን በመያዝ የፕላኔታችን ግዙፍ ወንዝ የሚሰኘው የአማዞን ወንዝ ነው። በውሃ መጠን ደረጃ ከአማዞን ቀጥሎ ያሉ አስር የዓለማችን ወንዞች የውሃ መጠናቸው ሲደመር የአማዞንን ያህላል። ከፔሩ የአንዲስ ተራሮ ተነስቶ ዋነኛው የወንዙ አካል ብራዚልን አቋርጦ ወደ ምሥራቅ ይፈሳል። የወንዙ ተፋሰስ የደቡብ አሜሪካን አንድ ሦስተኛ ያካልላል። በመጨረሻም 6400 ኪሎ ሜትሮችን ተጉዞ አትላንቲክ ውቅያኖስን ይቀላቀላል። የአማዞን ወንዝ በየዓመቱ ቢሊዮን ቶን አፈር ያግዛል። በተለይ አማዞን የተሸከመው አፈር ቁልጭ ብሎ የሚታየው ግዙፉ ገባር ወንዙ ሬዮ ኔግሮ ወደ ዋናው አማዞን በሚቀላቀልበት ቦታ ነው። አማዞን በአስገራሚ ሁኔታ በሕይወት የተሞላ ወንዝ ነው። በውስጡ ከ3000 በላይ የዓሣ ዝርያዎች ይዟል። ይህም በመላው የአትላንቲክ ውቅያኖስ ውስጥ ካለው የዓሣ ዝርያ በላይ ማለት ነው። የአማዞን ወንዝ በጣም ትልቅና እጅግ በርካታ ዓሣ በመያዙ የጨው አልባ ውሃ ዶልፊን ዝርያዎችን መያዙሉ የቻለ ነው። እነዚህ ዶልፊኖች በጣም ግዙፍ ናቸው። ሁለት ሜትር ተኩል ያክል ይረዝማሉ። በዚህ ጨለምለም ያለ ውሃ ውስጥ ለመጓዝና ለማደን ደግሞ ዶልፊኖቹ የድምፅ ቦታ መለያ የሶናር መላን ይጠቀማሉ። በህብረት በመሆን የአሳውን መንጋ ለማደን ወደሚቀለው ጥልቀት ወደሌለው የውሃው ጥግ ያበሯቸዋል። እነዚህ ዶልፊኖች በጣሙን ማኅበራዊ ናቸው። በስሪያ ወቅት ደግሞ ተጣማሪ ለማግኘት ውድድሩ ከባድ ነው። ወንዱ ሴቷን ለማማለል የሚጠቀመው ስልት ለየት ይላል። ድንጋይ በጥርሱ አንስቶ ሴቷን ለማማለል ይጥራል። ምናልባትም ጥንካሬውን እያሳየ ለልጆችሽ አባት እንዲሆን ምረጭኝ እያላት ይሆናል። የሰመረ ማማለል በስሪያ ይጠናቀቃል። እንደ አማዞን ላለ ግዙፍ ወንዝም ቢሆን የውቅያኖስ ጉዞ ቀጥ ለጥ ያለ አይደለም። በብራዚል አርጀንቲና ድንበር የሚገኘው የኢጓሱ ፏፏቴ ከዓለማችን እጅግ ሰፋፊ ፏፏቴዎች አንዱ ነው። ሁለት ኪሎ ሜትር ተኩል ያክል ይሰፋል። በጎርፍ ወቅት በሰከንድ 30 ሚሊየን ሊትር ውሃ ቁልቁል ይንዠቀዠቃል። ሁሉም የዓለማችን ግዙፍና ሰፋፊ ፏፏቴዎች ቪክቶሪያ፣ ናያጋራም ሆነ ይህ ኢጓሱ በወንዞቻቸው የታችኛው ተፋሰስ ላይ ነው የሚገኙት። ወንዞች በጉዞአቸው መገባደጃ ግድም ሰፊ ቦታን በሸፈነ ተፋሰስ ሜዳውን አጥለቅልቀው በቀስታ ይፈሳሉ። ሁሌም በየዓመቱ የዝናብ ወራት በዚህ በብራዚል የፓራና ወንዝ ከአፍ እስከ ገደፉ ሞልቶ ሀገር ምድሩን ያጥለቀልቀዋል። ይህ ፓንታናል የሚሰኘው የዓለማችን ሰፊው ረግረግ ስፍራ ነው። ዝግ ብሎ የሚፈስ ውሃ ባለበት በዚህ ረግረግ ቦታ ቅጠሎቹ ሁለት ሜትር ስፋት ያላቸው ቪክቶሪያ ወይም ግዙፍ የውኃ ሊል የሚሰኙ ተክሎች በስፋት ይታያሉ። እነዚህ የውሃ ስር ጫካዎች የአሶች መራቢያና ማደጊያ ናቸው። ባለቀይ ሆድ ፒራና እንዲሁም ስፔክታክልድ ኬመን የሚሰኘውን የአዞ ዝርያ ጨምሮ ከሦስት መቶ በላይ ዝርያዎች የሚራቡት እዚህ ነው። የተራበው የዓሣ መንጋ ወደ ውኃው የሚወድቁ የበሰሉ ዛፍ ፍሬዎችን እየተሻማ ይበላል። የሽሚያው ግርግር ደግሞ የወንዝ ነብር ወይም ዶራዶ የሚሰኙትን አዳኛሶች ይጠራል። እየተሻማ የዛፍ ፍሬ እየበላ ያለውን የዓሣ መንጋ በጥንቃቄ እየቃኙ ተወርውሮ ያጠቃሉ። ፒራናዎች ደግሞ አንዳች የተጎዳ ዓሣ ካለ ለመዘነጣጠል ተዘጋጅተው ይጠብቃሉ። ፒራናዎቹ የቆሰለውን ዓሣ ይዘነጣጥሉት ያዙ። ፒራናዎች አንድን ዓሣ በደቂቃዎች ውስጥ ዘነጣጥለው አጥንቱን ያስቀሩታል። ዓሣ እንደ ልብ ካለ ደግሞ እነዚህ ግዙፍ የውሃ ወፍ መንጋዎች ተመችቷቸው ይኖራሉ። በፓንታናሉስ ካሉ 650 የወፍ ዝርያዎች አንዱ እነዚህ ናቸው። ሺዎች ሆነው እዚህ ሰፍረዋል። ከታች ደግሞ አዞዋለ ምግቡ ከላይ እስኪወድቅለት ይጠብቃል። በመጨረሻ ወንዞች ባህር አጠገብ ሲደርሱ ፍጥነታቸውን ቀንሰው የተሸከሙትን አራግፈው የደለል ሜዳ ይፈጥራሉ። ጋንጅስና ብርሃማ ፑትራ ወንዞች ባንግላዴሽ ውስጥ ሲገናኙ የዓለማችንን ትልቁን የደለል መስክ ይፈጥራሉ። በየዓመቱ ሁለት ቢሊዮን ቶን አፈር ከሂማሊያ ተጠርጎ ወደ ውቅያኖስ ይገባል። በደለል ሜዳው መግቢያ ላይ ደግሞ ሱንደርባን የሚሰኘው የዓለማችን ትልቁ የማንግሩፍ ጫካ ተዘርግቷል። እነዚህ አስደናቂ ደኖች በምድር ወገብ አካባቢ ባሉ ወንዞች ከባህር ጋር በሚገናኙባቸው ማዕበላማ ስፍራዎች ነው የሚገኙት። ክራብ በሊታ ማካዎች ናቸው፣ ይህን ደን ሰልጥነውበታል። እነዚህ በኢንዶኔዥያ የሚገኙ ዝንጀሮዎች ውሃ ውስጥ መጥለቁን ተክነውበታል። ጠልቀው ገብተው የወዳደቀ ምግብ ይቃርማሉ። ዝንጀሮዎቹ ከቀኑ ሙቀት ራሳቸውን ቀዝቀዝ የሚያደርጉትም ውሃ ውስጥ በመነከር ነው። ውሃው የረፍት የለሽ የማካው ጨቅሎች መቦረቂያም ነው። አንዳንድ ጨቅሎች ገና ካሁኑ የውሃ ውስጥ ዋናውን ተያይዘውታል። ውሃ ውስጥ እየዋኙ ከሰላሳ ሰከንድ በላይ መቆየት ይችላሉ። ይህ ሁሉ ደግሞ ለሌላ ለምንም ሳይሆን እንዲሁ ለጨዋታ፣ ግን ደግሞ ይህ በጨዋታ የዳበረ ክህሎት ወደፊት በነዚህ የተጥለቀለቁ ጫካዎች ውስጥ ለመኖር ወሳኝ መሆኑ እርግጥ ነው። ቀዝቀዝ ያለ የአየር ንብረት ባለባቸው ቦታዎች ደግሞ ወንዙ ወደ ባሕሩ በሚቀላቀልበት ቦታ ላይ ጭቃማው ደለል ተከማይቶ በጨዋማው ረግረግ ላይ የሚበቅለው ሳር ከፕላኔታችን ምርጥ የእንስሳት ማረፊያዎች አንዱን ፈጥሯል። እናም 400 ሺህ ያክል የግሬተር ስኖ ዝዮች በረጅሙ የስደት ጉዟቸው መሃል በዩናይትድ ስቴትስ የአትላንቲክ ዳርቻ ወዳሉት ወደ እነዚህ ማዕበል ገብ ስፍራዎች ጎራ ብለው አርፈው በልተው ነው የሚበሩት። ወንዙ ወደ ውቅያኖስ የሚያደርገው ጉዞ የሚያበቃው እዚህ ነው። ወንዞች ተራሮችን አጥበው የተሸከሙትን አፈር ውቅያኖስ ውስጥ ይደፉታል። በመንገዳቸው ላይም ስፍር ቁጥር የሌላቸው ፍጡራንን ደግፈው ፕላኔቷን በሕይወት አንበሽ ብሸዋል።